ደስታዬ በጣም ወደር የለውም። በጣም ደስ የዛን ውለት የተፈጸመ ነው ይመስለኝ ስድስት ወሩን መጠበቅ ሳይሆን በእለት ውለት ያለው ነገር ስኬታማ ሆኖ ሪቫኑን እንደምንቆርጠው ነው ዛሬ። እኔ እንኳን አልደርስበትም ብዬ አስቤ ነበረ። ምክንያቱም ተዕድሜ አኳያ ዛሬ ለትውልዱ ይጠቅማል ነበረ፣ ግን እግዚአብሔር ፍቃዱ ሆኖ እኔም እየደረስኩበት ነው። በጣም ደስ ብሎኛል። በጣም በጣም ደስ ይለናል። ይሄ እኮ ዓለሙ በሙሉ ደስ የሚለው ነው ለአንድ ሰው ለሁለት ሰው አይደለም ለዓለሙ በሙሉ ነው ደስ የሚለው። ይህ የእናቶች የደስታ ስሜት ለዓመታት ከሚጎርሱት እየቀነሱ ከመቀነታቸው ከቋጠሯት እያነሱ ያለማቋረጥ ድጋፋቸውን ያበረከቱለት የታላቁ ህዳሴ ግድብ የመጠናቀቂያ ጊዜ የመንፈቅ ዕድሜ ብቻ እንደሚቀረው ሲሰሙ የፈጠረባቸው የደስታ ስሜት ነው። ደስታ ከፊታቸው ላይ እንደ ወንዙ እንደ ፏፏቴው ሲፈስ ለሚመለከት ግድቡ ምን ያህል የትላንት ህልማቸው የነገ ተስፋቸው ለቀጣዩ ትውልድ የሚያስተላልፉት የሚያወርሱት ሕያው ቅርሳቸው እንደሆነ አይጠፋውም። ዛሬ ከፊታቸው ላይ ተስሎ የሚታየው ደስታ ያለ ድካም የተገኘ አይደለም የሚሉት እናቶቹ፣ ግድቡ ሙሉ በሙሉ ሊጠናቀቅ በጣት የሚቆጠሩ ወራቶች መቅረቱ ደግሞ ከወዲሁ ለከፍተኛ ጉጉት ዳርጓቸዋል። በጣም እጓጓለሁ። አልቆ እስከምናየው በጣም ጉጉት አለ አለኝ። ስለዚህ አሁን ባያልቅም ያለውን ነገር አስተካክለን ሙሉ ለሙሉ እንዲያልቅልን እናደርጋለን ማንኛውም ነገር ተስፋ ነው እኮ አልባላህ እኮ ተስፋ አይቆረጥም ተስፋ ይሰጠኛል ተብሎ ነው የሚጠበቀው ማንኛውም እንኳን ይሄ ትልቅ ነገር ትተሽ ትንሽ ነገር እንኳን ይዘሽ በተስፋ ነው የምትቁም እንኳን ያባይ ግድብ አክል ነገር ትተሽ ከሊቅ እስከ ደቂቅ የህዝብ አንድነቱ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ፍፃሜው እውን ሆኖ ማየት የበርካቶች ጉጉት ቢሆንም በተለየ መልኩ ለእናቶች ግን የተለየ ትርጉም አለው። ምክንያታቸውም ልጆቻችን በሀገራቸው ዘርተው መቃም ወልደው መሳም እንዲችሉ ያደርጋልና ነው። ምንም ቃልም የለኝም። በጣም ብዙ ነገር የሰው ሀገር ሂደን ለፍተን የምናመጣው እዚህ ሀገር ሳንለፋ የሰው ሀገር ሂደን የሰው ግርድና ሳንሆን ሀገራችን ስንት ነገር አምርተን በሀገራችን እንጠቀማለን። ከዚህ በላይ ደስታ ምን አለ? ግድቡ ተሟልቶ ተሳክቶ ነገሮች ሁሉ ሲሆኑ ማለት ነው። ለወጣቱም አይደለም ለማንኛውም ለኢትዮጵያ ዜጋል፣ ለትልቁም ለትንሹም ተስፋ ነው። ተስፋ ነው፣ አንድ ነገር ስር አድጎ እዚህ ጋር ሲደርስ ለወጣቱም አደለ ለሁሉም ተስፋ ነው። ለሀገሪቷም ተስፋ ስለሆነ ወጣቱም፣ እርግጠኛ ነኝ መሰደድን ያቆማል ብዬ አስባለሁ። ሰው ሀገር ያሉት መጥቶ እንደገና የሰው ሀገሩም ራሱ እዚህ መጥቶ እንዲሰራ ተስፋችን ይሄ ነው። የኛ ብድር ቢመልሱ እዛ ያሉት ሰዎች ወደዚህ መጥቶ እሱ ነው ተስፋችን። ሀገራችን ተለቅ ብሎልን ሁሉ ነገር ተስተካክሎልን እግዚአብሔርም ገብቶበት መንግስታችንም በጀመረው አቅጣጫ ሁሉም ፈጽሞልን ሁሉ ተስተካክሎ ነው፣ ውጭ ያለው ዜጋ እዚህ መጥቶ እንደኛ እዚህ ቢሰራ ደስ ይለናል። ሁሉም ስኬት ፈተናለው የሚሉት እኒህ እናቶች ኢትዮጵያም የታላቁ ህዳሴ ግድብ ከዳር ለማድረስ በርካታ ችግሮችን በጥንካሬ ማለፏ የሚደንቅ ነው ባይ ናቸው ካለው ጫና አንጻር ያው የውጭም ችግሮች አሉ። ኢትዮጵያ ሁሉ በጫና ውስጥ ነው ያለችው። ጫና ባይኖርባት አይደለም አንድ ህዳሴ ግድብ ሌላም ትገድባለች። ሌላም እንገድባለን። ያን ግን ያው እኛም ደግሞ ተቋቁመን ካለው ሀገራዊ ስሜት ጋራ ያለውን ነገር በጋራ መወጣት ህልማችን ነው። ገና ለገና እኮ ይለወጣሉ፣ ገና ለገና እድገት ይመጣል፣ ገና ገና ኢትዮጵያ ሌሎች ሀገሮች የደረሱበት ደርሳ ላይ በሚል ብዙ እኮ እንቅፋቶች እየተፈጠሩብን ነው ያንን እንቅፋት እየተቋቋምን ነው ከእግዚአብሔር ጋር። ስለዚህ አዎ ትልቅ ተስፋ አለን። ሌሎች የደረሱበት ሀገር ኢትዮጵያ ትደርሳለች የሚል ሐሳብ ግምትም አለኝ። ትደርሳለች፣ እርግጠኛም ነኝ። ደግሞ ለምን እኛ እስካሁን ድረስን ሌሎች ነጮች እንኳን ሲገዙኝ ያልተዘጋ ያልተገዛን ዜጎች ነን። አሁንም በዚህ ደግሞ ትልቅ ታሪክ ይሰራል ብዬ አስባለሁኝ። ትልቅ እንደምንሰራ እርግጠኛ ነኝ። የዘመናት የኢትዮጵያውያን ሁሉ ቁጭትና ምኞት እውን ይሆን ዘንድ የታላቁን የህዳሴ ግድብ ፍጻሜው ከዳር ቢደርስም ፍሬውን ለመብላት ሰላምን በጋራ ማስጠበቅ እንደሚገባ ያነሳሉ። የሰላም መምጣቱ ከህዳሴ ግድብ ጋር አብሮ የተያያዘ ነው። ምክንያቱም ሰላም ሲመጣ እቺ ህዳሴ ግድብም ሪባኗ ይቆረጣል፣ ሰላሟ ይመጣል። እቺ አገር ታድጋለች። ሁላችንም በሰላም መንገድ ሁላችንም እንበለጸጋለን ብዬ አስባለሁ። ከእግዚአብሔር ጋራ የእግዚአብሔር እጅ ደግሞ ጣልቃ ይግባ። የኛ ወሬ ብቻ አይደለም፣ እግዚአብሔር ይመስገን። የትኛውንም ልማት ለማግኘት ሰላሙን ያስፈልገናል። ሰላማችን ደግሞ ያው በሰላም ሰራዊት በተለያየ ነገሮች እየተካሄደም እየተጠበቀም ነው ያለው። እኛ ደግሞ ብዥታዎች ሲመጡ መደናበር የለብንም፣ ቆመን ሀገራችንም መጠበቅ አለብን። እናት ደግሞ ተምሳሌት ናት። ከቤቷ ይጀምራል። ከባለቤቷ ይጀምራል። ከጎሮ ቤት ይጀምራል። ያንን ሰላም እያጸደቅሽና እያወጣሽ እያጎላሽ ጌድ አገርሽ ሰላም የማትሆንበት ምክንያት የለም። ሰላም ካለ ነው ወጥተን የምንገባ የምንሰራው። ሰላሙን እግዚአብሔር ያወርድልናል። እኛ ጸሎት አርገን ዱአ አርገን እግዚአብሔር ለምነን ሁሉ ይስተካከልልናል። ስስተካከል ደሞ ያው ስራችን ወደፊት ነው። ወደኋላ አንመለስም። በአቅማችን እስካለን ድረስ ወደፊት ነው እንጂ ወደ ኋላ እንመለሰው። የህዳሴው ግድቡ የሀገሪቱ ተስፋ የዜጎች ህልውና መሆኑን የሚያነሱት የፍቅር ይስጠንና ተባብረን እንደግ ማህበር አባላት ግድቡ ከህፃን እስከ አዋቂ ሁሉም የህብረተሰብ ክፍል የተረባረበበት የዚህ ዘመን ትውልድ ትልቅ አሻራ ነው።